ብዙ ዋጋ የከፈለች ስለሆነች ይህን መልካም ቀን ላይ እሷ ሳትናገር ወይም እሷ የራሷን የሆነ ነገር ሳታስቀምጥ እንዳልታልት ማለት ነው። አሁንም ጋችን አክባችሁ እዚህ የተገኛችሁ እንግዶቻችን ሁላችሁም ከልብ አድርገን እጅግ አድርገን እናመሰግናለን። አሁን ትንሽ ስለ ሳክሴስ ፕላስ ቻሪተብል ኦርጋናይዜሽን ኦቨርቪው ማሳውቃችሁ ሆናል። ሳክሴስ ፕላስ ቻሪተብል ኦርጋናይዜሽን የተቋቀመው ዋነኛና ሆነኛ ዓላማ በውጭ ዓለም ላይ ተሰደው ስደት ላይ ያሉት አሜሪካ ነገር ዩሮፕ አረብ ሀገር ላይ አፍሪካ ላይ ኤዥያ ላይ በተለያዩ ዓለም ላይ ካናዳ ላይ ተሰደው ስደት ላይ ያሉ ወገኖቻችን ቲኬት በመግዛት የቤት ባለቤት እንዲሆኑ የእጣ ፕሮግራም ላይ ተጠቃለው እጣው እንደዚህ በይፋ ወጥተው የቤት ባለቤት እንዲሆኑ አንድ ቲኬት በኢትዮጵያ ሁለት ሺህ ብር ነው የሚገዙት። ይህም ደግሞ እንዲህ በይፋ ይወጣል። ሰዎች ባሉበት ክብር እንግዶች ባሉበት አንዳንድ አካላቶች ባሉበት ወጥተው እነሱ የዚህ እጣ ልዩ ተሸላሚ እንዲሆኑ ነው። ከዛም በመቀጠል ደግሞ ከዚህ በጥቂት በሚገኘው ሳንቲም ለእነሱ ቤት አዘጋጅተን የእነሱን ውጪ ከሸፈነ በኋላ ከዚህ እጣ በምናገኘው በጥቂት ሳንቲም ደግሞ በኢትዮጵያ ውስጥ የሚገኙትን አካል ጉዳተኞችን ለመርዳት ስንረዳም ደግሞ በተለያየ ረገድ አካል ጉዳተኞችን ለመርዳት ይህም አንዳንዶቹ አካል ጉዳተኛ ሆነው የመጀመሪያ መነሻ ካፒታሉን ሰርቶ ማምጣት ስለማይችሉ ብቻ ቤታቸው ላይ ተቀምጠው ትልቅ ራዕይ ይዘው ቤታቸው ተቀምጠው ትልቅ አቅም፣ ትልቅ ፖቴንሻል፣ ትልልቅ ነገሮችን መስራት ሲችሉ ልክ እንደኛ ከኛ የተሻለ ጭንቅላትን ይዘው ቁጭ ያሉትን ትምህርት ላይ ስፖንሰር በማድረግ ትምህርት እንዲማሩ ሌሎችን ደግሞ የግል ስኪል ያላቸው ወይም የግል ብቃት ያላቸው የተለያየ ሙያ ያላቸውን በሙያቸው ተሰማርተው ስራቸውን እንዲሰሩ በሙያቸው ለሌሎችን ደግሞ ማነቃቃት እንዲሆኑ ለራሳቸውም ደግሞ ገቢ ማስገባት እንዲችሉ ኢንካም ጀነሬት እንዲያደረጉ ራሳቸውን እንዲችሉ ሴቶችም የሆኑት ራሳቸውን ችለው ትዳር እንዲመሰርቱ ቤተሰብ እንዲያፈሩ ለሀገርም ጠቃሚ ዜጋ እንዲሆኑ እንዲሁም ወንዶች የሆኑት ራሳቸው እንዲሆኑ ከዛም አልፈው ተሻግረው ደግሞ ትዳር እንዲጋቡ ቤተሰብ እንዲያፈሩ እንዲሁ ወድቆ እንዳይቀሩ አካል ጉዳተኛ ላይ እንሰራለን። ሌላኛው ደግሞ አካል ጉዳተኛ ሆነው አንዳንድ ቢዝነሶቹን መስራት እየቻሉ አንዳንድ ነገር የግል ብቃታቸውን ተጠቅመው የራሳቸውን ሕይወት በሁለት እግር ቆመው ማራመድ እየቻሉ የመጀመሪያ መነሻ ካፒታላቸውን አሁን ሰርተው ማምጣት ስለማይችሉ በየቤታቸው ቁጭ ያሉትን ቢዝነስ ላይም የቢዝነስ አቅም ያላቸው የቢዝነስ ፍላጎት ያላቸው ኪሎትና ችሎታ ያላቸውን በመስጠ ቢዝነስ እንዲሰሩ ቢዝነስ እንዲጀምሩ ከማድረግ ረገድ እንሰራለን። ሌሎቹን ደግሞ በዋነኝነት የምንሰራው ኢትዮጵያ ውስጥ በጣም በየጎዳና ታያላችሁ፣ በየአቅጣጫ በየከተማ በየመንገዱ ይታያሉ እግራቸው ላይ ጎማ አስረው ሻበጥ አስረው እጃቸው ላው ሻበጥ ስሊፐር አድርገው እጃቸው እግራቸው አካል ጉዳተኛ ከመሆናቸው የተነሳ በየጎዳና በእግራቸው ሲንፏቀቁ፣ በየፀሐዩ ሲጠበሱ፣ በየጎርፉ ሲሰቃዩ፣ በየመንገዱ ሲቸገሩ እናያቸዋለን። ለእነሱ ደግሞ በሰፊው ዊልቸር በማስገባት ዊልቸር በማከፋፈል ከተለያየ አደጋ ራሳቸውን እንዲጠብቁ ወጥተው እንዲገቡ ቤተሰብ እንዲጠይቁ ሻይ ቡና ከፈለጉ ወጥተው እንዲመላለሱ የሞራል ጉዳይ የሰብዓዊነት የሲቪልና ጉዳያቸው ከሰው በታች መሆናቸው ከሰው በታች ብለው እንዳያስቡ ውልቸር በመስጠት ከጎዳና በማንሳት በሰፊ እናገለግላለን። ይህንም እያደረግን የቆያ ነው። ለሰፊ ሰዎች ውልቸር አከፋፍለናል። ሀምሳ እና ከዛ በላይ ለሆኑ ሰዎች ውልቸር አከፋፍለናል። ስራ ስፖንሰር ከማድረግ አኳያ አንድ ሁለት ሰው ስራ ስፖንሰር አድርገናል። እዚህ ማን ላይ ይገኛሉ። ትምህርት ላይም እንደዛ ስፖንሰር አድርገናል። ሌላ ደግሞ ቢዝነስ ላይም ስፖንሰር አድርገናል እነሱም በዚህ መሀል ላይ ስለሚገኙ እድል ተሰጥቷቸው የሚያወሩ ይሆናሉ አጠቃላይ ይመስላል ወደፊት ደግሞ እናስባቸው ሰፊ ነገሮች አሉ ሺዎችን ለመቀየር በተቻለ ያህል ኢትዮጵያ ውስጥ ያለ ማንኛውም አካል ጉዳተኛ በየመንገዱ በጉልበቱ እየተንፏቀቀ ከሌላ ከጤነኛው ሰው በታቸው ነው የበታችነት ተሰምቶ እንዳይኖር በተለያየ በፀሐይ በተለያየ በጎርፍ በተለያየ በሆኑ በማይገባ ነገር ህይወቱን እንዳያጣ ራሱን እንዲከላከል ወጥቶ እንዲገባ ውልችርን በሰፊ በመከፋፈል ተደራሽ ለመሆን ትልቅ ክር ታይዘዋል። እሱን በደንብ አርገን በኋላ የምንገልጽላቸው ይሆናል። ሌሎቹንም ደግሞ የግል ኪሎት ያላቸውን በደንብ አርገን ስፖንሰር በማድረግ ሺዎቹን እንቀይራል የሚል ነገር አለ። እሱንም በደንብ አርገን በኋላ የምናሳያቸው ይሆናል። አሁን ያለው ሂደት ይህን ይመስላል። የመጣንበት አመጣጥ ትንሽ ለማሳየት ግለሰቦችን ከመርዳት ነው የተነሳ ነው። የተወሰኑ ግለሰቦችን እየረዳን እየረዳን በግለሰብ ደረጃ ሰው እየታገዘ እየታገዘ እየታገዘ አይ ይሄ ነገር በዚህ መልክ ቢሄድ ደግሞ ሺዎችን የመቀየር እድል ሰፊ ነው። ለምን ቲኬት ሰውን ለምንን ወገንን ልንረዳ ነው። ወገንን ልናግዝ ነው። ወገንን ሰፖርት ልናደርግ ነው፣ ልናቋቁም ነው። ህይወቱን እንዲቀጥልበት እንዲቆም፣ ትዳር ቤተሰብ እንዲያፈራ፣ ቤተሰብ እንዲኖረው፣ እንደማንኛውም ሰው በልቶ ጠጥቶ እንድኖር ጎዳና ላይ እንዳይወድቅ ወገንን ልንረዳ ነው ብለን በተለያየ አንግል የተለያዩ ኦርጋናይዜሽኖችንም የተለያዩ ግለሰቦችን የተለያየ ቢዝኔስ